ግድ ሞርኒንግ እንዴት አደራችሁ ሄርሜላ ባልቻ ነኝ ከባልቻ ግሩፕ ዛሬ ሳትርዴይ ቅዳሜ ኦክቶበር አራት 2025 ቴንኤኤም ላይ ዙም ዌብናር ክላስ አዘጋጅተናል ወደ መቶ አስራችሁ ረጅስትር አድርጋችኋል ይሄ መልእክት ለእናንተ ነው ትናንትና ኢሜል ልከንላችኋል ዙም አክሰሱን በምን በኩል እንደምትገቡ ዛሬም ቴክስት ልከንላችኋል ስለዚህ ቴን ቴንኤኤም ላይ እንድንገናኝ እንዳትረሱ ስትመጡ ኖትቡካችሁን ይዛችሁ እስክቢቷችሁን ይዛችሁ ተዘጋጅታችሁ እንድትመጡ እንመክራለን። ቤት መግዛትን ከመጀመሪያ እስከ መጨረሻ አሜሪካን ሀገር ውስጥ ምን ይመስላል፣ ምን አይነት ቻሌንጆች ሊያጋጥሙን ይችላሉ፣ ፕሮሰስ ውስጥ ምን ያህል ጊዜ ይፈጃል፣ ከሀ እስከ ፐ ምን ይመስላል የሚሉትን ነገሮች እናወራለን። በጣም አም ሪሊ ኤክሳይትድ አኪያ ወይት ሲዩ ጋይዝ ቴን ኤም ኢስተርን ስታንደርድ ታይም ዛሬ ኦክቶበር አራት